ሀና በዓል እንዴት ነበር? በጣም አምሮባቸዋል። በጣም ደስ ይላል። ጭልፋ እንግዳ ፕሮግራማችን ነው። ዛሬም እንደተለመደው እንግዳ ይኖረናል። ወደ እንግዳ የእዣችሁ እሄዳለሁ። የዛሬው እንግዳ ሊሆን ይችላል ማስተዋል እያየሁ

አንዱ እጅግ በጣም ዘግናኝ ነው፣ ግን እሱ ግን እንጀራው ህይወቱ እስከሆነ ድረስ ይኸው ስራዬ ብሎ ስለያዘው በጠዋቱ ተነስቶ ልክ ማንኛውም ሰው ወደ ስራው እንደሚገባው ሁሉ እሱም በጠዋቱ ተነስቶ ልክ እንደዚህ ቆሻሻ ባለበት ቦታ እየዞረ ህይወቱን የሚመራ ወንድማችን ነው። እውነት ለመናገር በጣም እንትን ይላል፣ ስሜቱ እጅግ በጣም ይረብሻል፣ ያለው ሽታ ማለት ነው። በዚህ መንገድ ነው እንግዲህ ወንድማችን ህይወቱን እየመራ ያለ። ስለዚህ እንደነዚህ አይነት ሰርተው ህይወታቸውን መቀየር አቅሙ ያላቸው ነገር ግን አጋጣሚውን አጥተው በጎዳና ህይወታቸውን እየመሩ ያሉ ወንድሞቻችን አለውናችሁ ልንላቸው ይገባል። ካቻየ አንቺ እኔ ጋር ይዘሃል። እንዴት ነው ወደዚህ ወደ ጥበብ ዓለም የገባ? ከልጅነት ጀምሮ ተሰጦ ፍላጎቱ ነበረ። አንዳንዴ አሁን በጓደኛ ግፊት ምንገባለን ወይም የሆነ ፊልም ስናይ ከዛ ፊልም ላይ የሆነ ስሜት ያድርብንና እኔስ እንደዚህ ቢሆን አይነት ነገር ስሜት ያድርብንና ሳናስበ ወደዛ እንገባለን። ቅዱሴ እንዴት ነው ወደዚህ ሙያ የመጣው? እኔ የመጣሁት እንኳን ማለት እንትን ነው፣ ማስታወቂያ በፊት እንደዚህ ፊልም ሲሰራ ነው የገጠር ነው ፊልም ሲሰራ አይችም አላቅም የሆነ በፊት እንትን ታውቃታለህ እንግዳ ዘር የምትባል ታዋቂ ነበረች። በፊተኛ ሰፈር መጥተው ሲሰሩ እና ምንድን እንደሚሰሩ ምን ያላቀ። ግን ከዛ በኋላ ባህር ዳር ክልል ምክር ቤት አዳራሽ ነው በዋነኝነት እየሰሩ የሚገኙት። ባቢሎን በሳሎን የሚለውን ቲያትር የሚያቀርባችሁት ከዚሁ ነው። መልካም። እንዴት ነው የተለያዩ የኪነ ጥበብ ልጆች ከእናንተ ጋር አብረው እየሰሩ አይተናል። ምን ያህል ጊዜ ሆነ? በጨለፈ ወደ እናንተ የሚያደርስ ልዩ የመዝናኛ ፕሮግራም ነው። ጀማሪ የጥበብ ሰዎችን የሚያበረታታ፣ የጠፉ የጥበብ ሰዎችን ከወዴት ናቸው ብሎ ፈልጎ ወደ ቀደመ ማንነታቸው እንዲመለሱ የራሱን አሻራ እያሳረፈ የሚገኝ ሚዲያ ነው። አሁን ደግሞ በክፍል አንድ ላይ በነበረን ቆይታ እናንተ ውድ የጭልፋ ሚዲያ ቤተሰቦች ከስር ከስር ስለሚሰጡ ሀሳብና አስተያየት ልባዊ ምስጋናችን እየቸርነ ወደፊት በክፍል ሁለት ላይ አዲስ ሲትኮም ይዘንላችሁ መተናል። እጅግ አስተማሪ፣ በአይነቱ ለየት ያለ ሲትኮም ነው። ከኛ ጋር የመስራት ፍላጎቱ ያላችሁ ልጆች በራችን ክፍት ነው። ጭልፋ ሚዲያ የሁላችን ቤት።